ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ባላገሩ ሜዳ ፕሮግራማችን ነው። የዛሬ እንግዳችን አቶ ያሬድ ናቸው። አቶ ያሬድ እንኳን ደህና መጡ ወደ ባላገሩ ስቱዲዮ። በድጋሚ እንኳን ደህና ቆያችሁ። እኛ አመሰግናለሁ። የሰሜን አሜሪካ የስፖርት ፌዴሬሽን ህዝብ ግንኙነት ሀላፊ ነው አቶ ያሬድ ናቸው ብዬ በኋላ ላይ ሳስበው ስፖርተኛ አንቱ አይባልም። ትክክል ነው። በደዛ ቀይሬዋለው። ዛሬ ደግሞ ያው ለማናደድ ሌሎች ደጋፊዎች ይሁን በደስታ የሊቨርፑል ማሊያ አድርገው ነው የተከሰተው፣ ትናንት የሊጉ ሻምፒዮን መሆኑን ምክንያት በማድረግ ነው። አቶ ያሬድ ቀንደኛ የሊቨርፑል ደጋፊ እንደሆንክ ይታወቃል። ረጅም አመት፣ እግር ኳስ አለም አቀፍ ተወዳጅ ስፖርት ነው። እንኳን ደስ ያለ ማለት ነው። እንኳን አብሮ ደስ ያለ። ለማናደድ ሳይሆን ለመደሰት፣ ለመደሰት፣ ስለ ራሳችን ስለሌላው፣ ስለ ራሳችን ብቻ ነው እና ትናንት በጣም ልዩ ምሽት ነበረ ለሊቨርፑል ደጋፊዎች መርሲ ሳይድ ላይ ትልቅ ስነስርዓት ነበር። አጠቃላይ ደግሞ ኢትዮጵያ ውስጥ ደግሞ ብዙ ደጋፊዎች ያሉ የጥንት እግር ኳስ ተመልካቾች ሊቨርፑልን ይደግፉ ነበር እና ስሜት እንዴት ነበር? እንዲሁም ከዛ ለ እንጀምር ደስ የሚል ነው ያው መቼም በቃላት ለመግለጽ ይከብዳል እንኳን ስቴዲዮም ውስጥ ያለው አይደለም፣ ገና ቡድኑ ወደ ሜዳ ሲገባ ያለውን ድባብ ምናምን ስታይ በቃ የሆነ ቆዳ ሁሉ ይቆማል፣ ጸጉሮች ሁሉ፣ ማጅራት ላይ ያለ ፀጉር ሁሉ ይቆማል። በቃላት ለመግለጽ የሚከብድ ስሜት ነው። በዛ ላይ ደግሞ ያው ጨዋታው ስቴዲየም ውስጥ የነበረው ድባብ፣ የጨዋታው ውጤት የዛሬ አምስት ዓመት ይሄ ነበረ ያላገኘ ነው ድል ከደጋፊ ጋር። የኮቪድ ሰዓት ላይ ስናሸንፍ ከቤት ውስጥ ከጎረቤት ጋር እንኳን ወይም ከሌላ ደጋፊ ጋር እንኳን ተገናኝተ ማክበር መደሰት ማትችልበት ነበር። ሰውም ያላየው የሊቨርፑልን ደጋፊነት ይሄ ነው። ሊቨርፑል ማለት ይሄ ነው። ደጋፊዎቹ ምን ያህል ደስተኞች እንደነበሩ። ምክንያቱም ረጅም አመት ሆኗል ከደጋፊ ጋር እንደዚህ ሆነ ስታከብር ወደ ሰላሳ አምስት አመት አካባቢ ነው እንግዲህ ባለፈው የኮቪዱን ካልቆጠርከው እና ደስ የሚል ነው። ገና እንግዲህ ዋንጫው ስንረከብ የሚኖረውን ደግሞ መገመት ይቻላል። ደስ የሚል ምሽት ነው። እኔ ቤት ነው ያየሁት፣ ብዙ ጊዜ ኳሳይ በጣም የሆን ስሜታዊ ስለመሆን ከሰው ጋር እንዳልጋጭ እንደልቤ እንዲጮ እንድናገር ምናምን ለብቻ ይባ ይመርጣሉ ወጥቼ ካየሁ ያው መመላለስ ምናምን ስለሚኖር አንዳንድ ላትደስት ትችላለህ፣ ወይ ሰውም ላታደስት ትችላለና፣ ሁሉም ከሰው ጋር ያሳያል። ሊቨርፑል ያልተጠበቀ ደረጃ በሄድ ኩኑሮ አላልክም ትናንት፣ በተለይ ትላንቱን ትላንቱማ በቃ የአለም ዋንጫ ፍጻሜ ትኬት በለው ትኬት በጣም ውድ ነው። በነገራችን ላይ አንዴ ሄጃለሁ፣ ባለፈው ሲዝን ላይ ክሎፕ ከመውጣቱ በፊት አንዴ እንኳን ሄጄ ማየት አለብኝ ብዬ ሄጃለሁ። ዘንድሮ እንግዲህ ከተሳካለኝ እንደ እግዚአብሔር ፈቃድ የመጨረሻውን ፕሬዱ ህዝቡ ባለበት ምናምን እሱን ሜዳን ባልገባ ዝንብ ይዛው በሆን ድባቡ ላይ መገኘቱ ራሱ እሱ እንግዲህ አንድ ፍላጎትና ምኞቴ ነው፣ አንድ ማሳካት የምፈልገው ከምለው ነገር አንዱ ብለን ተስፋ እናደረጋለን። እንግዲህ በጣም እናመሰግናለን አቶ ያሬድን ወክ፣ የሊቨርፑል ደጋፊ ወክ ነው። ኢትዮጵያ ውስጥ ላሉት ያው እዚሁ አጋጣሚ እነሱንም እንኳን ደሳላችሁ፣ የሊቨርፑል ደጋፊዎችን በሙሉ እንኳን ደሳላችሁ፣ እንኳን ደሳለን እላለሁ የአውሮፓ እግር ኳስ ሲነሳ ለኢትዮጵያ ከሚጠቅም የሚጠቅሙ ፓርቶችን እየወሰድን ለእኛ መጠቀም እንችላለን ጥሩ ጥሩ ነገሮቹ አሁን የቡድን ግንባታ ላይ አንድ አስተያየት ብሰጥበት በዚሁ ደስ የሚለኝ የሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ረጅም አመት ከያዙ በኋላ ዳይናስቲ ነው በጣም ትልቅ ስራው መንግስት በአንዴ ዴቪድ ሞዊዝ መጥተው አፈራርሶ የራሳቸውን ለመስራት ጥረት ሲያደርጉ ሁሉም ነገር እንዳልነበረ ነው ና የአርነት ስሎት የማኔጅመንት ስኪል ግን በጣም በሚያስደንቅ መልኩ የነበረውን ነገር ስሙዝ በሆነ መንገድ ማኔጅመንቱን የተወጡበት መንገድ ትንሽ የሚያስተምር ይመስለኛልና እና የታዘብከው ነገር ካለ በዚያ አጋጣሚ። አዎ እንግዲህ ምንድን ነው ይሄ የሰውዬውን ማንነት ይገልጻል ብዬ ገምታለሁ። ምክንያቱም እነኝኑ ተጫዋቾች የእርገን ክሎፕ ይዟቸው ነበር ግን ያው በምንም ሌሎችም ክለቦች ከኛም ጠንካራ በላይ በመሆናቸውም በተለያዩ ምክንያቶችም ዋንጫውን ለማንሳት አልቻለም። አንዴ ካነሳው በዚሁ ቡድን አዲስ አሰልጣኝ መጥተህ የራስን ፊሎሶፊ አድርገ ተጫዋቾች ጋር ተግባብተ ዋንጫ ለመብላት አይደለም ታፕ ፎር ውስጥ ይገባል የሚል ግምትም አልተሰጠውም ነበር። ሊቨርፑል እንዲያውም 3 ፐርሰንት ዋንጫ የመብላት እድሉ ገና ሊጉ ሲጀምር 3 ፐርሰንት ነው የተሰጠው። አዎ እና ይኛውም ይህን ያህል ታዋቂ ሰውም አይደለም። በጣም እንዲያው ስፖርት ተከታታይ ካልሆንክ እና ሁሉንም ሊጎች የምትከታተል ካልሆነ አይነስሎት ማን ነው የሚለውን ጀርገን ክሎፕ እዛ ስቴዲየም ላይ ከጮኸ በኋላ ነው ብዙ እንዲያውም ስለሱ ማን ነው ምንድን ነው የሚለው ማወቅ የተቻለው እና ይሄ የአሰልጣኙ ማንነት ያለውን ብቃት የሚያሳይበት ወይም ያሳየበት መንገድ ነው ብዬ አምናለው። ምክንያቱም ነገሮችን ማለት ተጭኖ ወይም በእኔ በኩል ሳይሆን ያሉትን ተጫዋቾች እንዴት ነው ማኔጅ ማድረግ የምችለው፣ በምን አይነት ሁኔታ ነው ከእሱ ሲስተም ጋር ተግባብተው ተጫውተው እንደዚህ ውጤታማ ሊሆን የቻለው ነው። እንግዲህ አሁን ክረምት ሲመጣ ደግሞ ሌሎች ተጫዋቾችም ተጨምረውም ይሁን ምንም ያው ዋናው መፈረሚያ ያለባቸው ሁለቱ ፈርመዋል። አንደኛው እንግዲህ ይሄዳል ብለን ስጋት ላይ ነን፣ ግን ያው ሌሎች የሚተኩም አሉ። ሆኖም ግን ለሚቀጥሉ አመት ዘንድሮም ራሱ እኮ ጥሩ ፉክክር ላይ ነው የነበር ነው እስከ ቻምፒየንስ ሊግ እስክንወጣ ድረስ ከአራቦ ካፕ ኒውካስል እስክንሸንፍ አትሊስት ለሶስት ለአራት ዋንጫዎች ጥሩ ጥሩ ደረጃ ደርሰን ነበር። እነህ ባለፉትም አመታት እንደዚሁ በፉክክር ሶስት አራት ዋንጫ ሲባል ወይ ሁለት እንበላለን። ዘንድሮ አንድ ነው፣ ግድ የለም። ዋናውን ስለያዝነው ሌላው አያስደንቀንም። ደግሞ ሀያኛው ነው። ሌሎች የሚፎክሩብንን አሁን እንዳይፎክሩ ዝም አድርገናል። ስለዚህ እኛም ሀያ እነሱም ሀያ አሁን ባለንበት ሁኔታ ስታይ ደግሞ ሀያ አንድ ልንል የምንችለው እኛንን ከነሱ አንጻር በጣም ቆንጆ። አንድ እዚሁ ላይ ጥያቄ ልጠይቅና አንድ ክለብ ለአንድ ክለብ በጣም ብዙ ትምህርቶች። አሁን ስለ ሊቨርፑል ምን ይማራል የአንድ ክለብ ኢትዮጵያዊ ክለብ የአስተያየት በሰጠው ብለህ ብዙ ነገር ልታወራልኝ ትችላለህ። ግን የትራንዚሽን ፔሪዶ ከጃርገን ክሎፕ ወደ አርነት ሎት የመጣበት መንገድ አለ፣ የማኔጅመንት ውሳኔ አለ። ከዛ በኋላ አሰልጣኝ የወሰዳቸው እርምጃዎች አሉ። አንተ እንደአንድ በቅርበት እንደሚከታተል እግር ኳስ ኢትዮጵያ አንድ ክለብ ከሊቨርፑል አሁን ሻምፒዮን ከመሆኑ ረጅም ዓመት ምን መማር ይችላል ብለ ብጠይቀ ምን ትመልስልኛል? ቡድንን ማወቅ ከምንም ላይ ያለን ተጫዋቾችና ቡድንን አውቀ ያለ ፊሎሶፊ ከቡድኑ ጋር ከተጫዋቾቹ ጋር ይሄዳል አይሄድም በግልጽና መግባባት አንዳንድ ጊዜ የሚታየው ምንድን በቃ እኔ ያልኩት ካልሆነ በጤ ፈንዳ አይነት ነገር አለ። ያው ሌላ ቡድን ስም ባልጠራም አሁን የነሱን ወደ ወራጅ ደረጃ ለመድረስ የበቁት በቃ ድርቅ ያለ ፊሎሶፊ። ስለ ሌላ ሰው የገነባው ቡድን ላይ መጥተህ የራስን አስተያየት ወይም አሰራር ለማድረግ ሊከብድ ይችላል፣ የምትፈልጋቸውን ተጫዋቾች እስክታመጣ ድረስ። ስለዚህ አንድ አሰልጣኝ ወይም እዚህ ሀገር ያለ ስፖርት ቡድን በእኔ አስተያየት ሊማርበት ይችላል የምለው የራሱን መንገድ ማንጸባረቅ እስኪችል የሚፈልጋቸውን ተጫዋቾች ማግኘት እስኪችል፣ ከቡድኑ ጋር ጥናት ተደርጎ ምን አይነት ተጫዋቾች ነው ያሉኝ፣ እንዴት ብጠቀማቸው ነው የተሻለ ውጤት ላመጣ የምችለው፣ ስኬታማ ሊሆን የምችለው የሚለውን ካለ ጋ አስተያየተ ቢሆን መልካም ነው። አለበለዚያ እኔ ያልኩት ካልሆነ ካልክ ያው እንደምትፈልገው ላይሆን ይችላል። ተጫዋቾቹም ጋር አለመግባባት ሊኖር ይችላል። ደስተኛ አለመሆንም ሊኖር ይችላል። አንዳንድ ተጫዋች ከለመደው አጨዋወት ወጣ ብሎ ሊጫወትም የሚፈልግበት ጊዜ ሊኖር ይችላል እና የሊቨርፑል ባለፉት ጊዜ የነበረው በቃ አግሬሲቭ የሆነ ጨዋታ ነው። አታክ ማድረግ ነው። ካውንተር አታክ ነው። በአሁኑ ግን አይተህ ከሆነ ከኋላም ሲጀመር ረጋ ባለ በቃ የሩጫውን ውድድር ወይም ሀይለኛ የሆነውን ኳስ ለምደህ ዘንድሮ ስያው የቀዘቀዘ ሊመስል ይችላል፣ ግን በቀያ ነው። የአሰልጣኙ ለውጥ እዛ ላይ ነው ያለውን ተጫዋቾች ተረድቶ እሱም በሚፈልገው መንገድ ካሉት ተጫዋቾች ጋር አዳፕት አድርጎ እንዲቀጥል ማድረጉ ነው እና እኛም ሀገር ያሉ አሰልጣኞች ከዚ ሊማሩ ይችላሉ ብዬ እገምታለሁ። በጣም እናመሰግናለን። በጣም ቆንጆ አስተያየት ነው የሰጠህን። ኢትዮጵያ ውስጥ ሴማን ደጋፊ ብዙ ጊዜ የውጭ ኳስ ላይ ያው ደፈር ብሎ ሁሉም ሰው የዚህ ደጋፊ አረ እኔ ቡና ደጋፊ ነኝ በደንብ ደፈር ይናገራል። በጣም ጭ በሚቀጥለው ደግሞ የኢትዮጵያ ቡናን ማልያ አድርገህ መጥተህ ዋንጫ ካነሳ በኋላ ስናነሳ አይቀርም። 2003 ታስታውሳለህ? አልነበርንም እንጂ ግን ሰምተህ እንዴት ነበረ? በቃ ታይ እንደዚህ እኮ ልክ እንደ ሊቨርፑል በል፣ ከስንት ጊዜ በኋላ ሁለተኛው ነው፣ ደግሞ ሊጉ ከተጀመረ በኋላ ደግሞ የመጀመሪያው ነበር። አዎ፣ እና በቃ ብትኖር የምትገልጸው ነው። ግን ያው ስሜቱ ደስ የሚል ነው። በስመጣ ስመጣ በፊት በተቻለኝ አጋጣሚ በሙሉ የቡናን ጨዋታዎች አልቀርም። አበበ ቢቂላ ስታዲየም ድረስ እንኳን ሄጄ የተሳተፍኩበት ጊዜ አለ። አሁን ጨዋታው ያለው ሀዋሳ ነው ተብሏል። እንግዲህ ሀሙስ ጨዋታ አላቸው ተብሏል። ከተቻለ እሱንም መሄድን ለመካፈል እንሞክራለን። በጣም ነው ማመሰግን። የዘንድሮ አቋሙ እንዴት አየ ቡና? ጥሩ ነበረ። አሁን ትንሽ ጋፑ ሰፋ። ከባህር ዳር ጋር ከመጫወታቸው በፊት ጥሩ ውጤቱ ብዙም አልሰፋም ነበር። እንዲያውም ከባህር ዳር ጋር ሲጫወቱ ቢያሸንፉ የመቀራረብ ይደርሳል ብዬ ነበር። አሁን ትንሽ ጋፑ ሰፍቷል። እንግዲህ አሁን የሊግ አክሲዮን ማህበሩ አንድ ውሳኔ የፋይናንሻል ነገሮች ከተወሰኑ በኋላ ብዙ ክለቦች እንደ አዲስ ወጣቶችን እያሳደጉ ቡድን እንደ አዲስ እያደራጁ ነው እና በአሁኑም ኢትዮጵያ ቡና አዲስ ቡድን ወደ መሆን ተሸጋግረው ነው እንደዚህ አይነት ውጤት ያመጣው እና ከሌሎቹም አንጻር አበረታች ውጤት ነው ያመጣው። ያው በሚቀጥለው አመት የተሻለ ቲም እንደሚሆን ተስፋ እናደርጋለን። እኛም ተስፋ እናደርጋለን። እንዳልከው ብዙ ወጣቶች አሉበት። እንደ አጋጣሚ ቡና ከቅዱስ ጊዮርጊስ ኢትዮጵያ ቡና ከቅዱስ ጊዮርጊስ በዋሽንግተን ዲሲ መጥተው የነበረ ጊዜ እዛ ሆኜ አይቻለሁ እና ብዙ አዳዲስ ልጆች በስም እንኳን ብዙዎቹም ላይክ ማላቃቸው ልጆች ነው የነበሩ፣ ግን ወጣ እንዳለ ወጣቶች ምናምን፣ ግን ያው ለማሊያው ፍቅር ያላቸው ለክለቡ ፍቅር ያላቸው በጣም በኃይለኛ ተጫውተው፣ ያው እዛ ላይም ሸገር ደርቢን በዋሽንግተን ዲሲ ቡና አሸንፎታልና ስለዚህ እንዳልከው ብዙ ቡድኖች ላይ ወጣቶች ይታሉ። ይሄ ደግሞ ጥሩ ነገር ኮ ነው ለአንድ ክለብ ማደግ። ወጣቶች ግድ ያስፈልጋሉ፣ ልምድ ካላቸው ጋር አቀናብረ ስታደርገው ስኬታማ ይሆናል ብዬ አምናለሁ። ትክክል። ወላይታ ዲቻ በዚህ እንደሁም ብዙ ጥሩ ምሳሌ መጥቀስ ይቻላል። ወጣቶችና ሲኒየሮችን ሚክስ አድርገው ባክ ቱ ባክ የኢትዮጵያ ዋንጫን የፍጻሜ የተፋላሚ ይሆናል። እንደዚህ አይነት ነገሮች እንዲቀጥሉ ምኞታለን። በጣም እናመሰግናለን። ሊቨርፑልን ምክንያት ሻምፒዮን ምክንያት በማድረግ ያው ማሊያም ስለለበሰ ስለ ሊቨርፑል እንዲሁም ከኢትዮጵያ አንጻር አስተያየት እንዲሰጥ አድርገናል። በጣም ነው የምናመሰግነው። የዛሬ አመት ተገናኝተን ነበር። የትልቁ የኢትዮጵያን የስፖርት ፌስቲቫል በሰሜን አሜሪካ በየአመቱ ይደረጋል። ኢትዮጵያውያን የሚሰባሰቡበት ትልልቅ ባለ ሁለተኞች የሚከበሩበት ትልቅ ፕሮግራም ስለሆነ በተለይ እግር ኳሱም ስፖርቱ አካባቢ ያሉት ኢትዮጵያዊ የሆኑ ነገሮች ፕሮሞት የሚደረጉበት መድረክ ስለሆነ እንደ ባላገሩ ሜዳ ትኩረት ከምንሰጣቸው ዓለም አቀፍ ኢቨንቶች ውስጥ አንዱ ነው። ለዛም ደግሞ መረጃ እንዲሰጠን ስቱዲዮ ተገኝቶ አቶ ያሬድ በየአመቱ መረጃ እየሰጠን ነው፣ ከልብ ነው የምናመሰግነው። አምና ትልልቅ እንግዶች መጥተው ፕሮግራሞችን ተካሂደዋል። እንዴት ነበረ? ዘንድሮም አዳዲስ ነገሮች እንዳሉ ሰምተናል። ያው የሚዘጋጅበት ከተማንም ጨምሮ የተወሰነ ሀሳቦች እናንሳ። እሺ እንግዲህ ከአምናው ለመደምደሚያ ለማንሳት ያክል ባለቀ ሰዓት ነው የት እንደነበረ የተናገር ነው ያስታወቅ ነው እንደዛም ሆኖ ስኬታማ ውድድር ነበር። አትላንታ ላይ የተካሄደው አርባ አንደኛ ዓመታችንን ስናከብር በጥሩ ሁኔታ በተሳካ ሁኔታ ነበር ያካሄድ ነው። አርፍደን እንደ ማሳወቃችን አይነት አልነበረም። በእውነት በዛን ለመጣው ህዝብም ምስጋናም ይገባል። በመኪና ማቆሚያ ያልተመቻቸ ነገሮች ነበሩ። እንደዛም ሆኖ ግን ህዝቡ ግልብጥ ብሎ መጥቶ የኢትዮጵያን ቀና ድምቆ የዋንጫው ጨዋታ በጣም በደመቀ ሁኔታ ተካሂዶ ነበር ያለፈው እና ደስ የሚል እና ስኬታማ ውድድር ነው። ከነበሩት ፈተናዎች እና ካሳለፍናቸው ጊዜ የት እንደምንሄድ ካሳወቅንበት ጊዜ አንስቶ በዚህ ሰዓት እንኳን አላሳወቅም ነበር የዛሬ ዓመት የት እንደምንሄድ እና ያንን ሁሉ ፈተና አልፎ ግን ውጤቱ ስኬታማ ነበረ። ዘንድሮ ደግሞ ያው ቀደም ትንሽ እንግዲህ ከባለፈው አንጻር ቀደም ብለን አስታውቀናል፣ ግን አሁንም ዘግይቷል። ትክክል እሱንም ለምን እንደሆነ እናገራለሁ። ግን ዘንድሮ ሲያትል ከተማ ከጁን 28 በፈረንጆች አቆጣጠር ከጁን 28 እስከ ጁላይ አምስት ድረስ የሚካሄድ ይሆናል። በኢትዮጵያ ከሰኔ 21 እስከ ሰኔ 28 ባለው ጊዜ የሚሆን ይሆናል። ይህ ውድድር እንግዲህ ሲያትል ለአራተኛ ጊዜ ነው የምንሄደው። በመጨረሻ ሄድነው 2017 ላይ ነው ሲያትል በጥሩ ሁኔታ 2017 ላይ በጣም በደመቀ ሁኔታ ታሪካዊ በሆነ መንገድ ነው የተከፈተው። የኢትዮጵያ ባንዲራ ከፓራሹት ላይ ይዘው ወርደው የተሰራበት ታሪካዊ አከፋፈት ነበር የተከፈተው መክፈቻው ዝግጅት ላይ ስታዲየም ውስጥ በሁለቱም በኩል ሰው በጣም ግጥም ብሎ ነው የነበረው። የአየር ሁኔታ በጣም ጥሩ ነው። በተለምዶ ከምንሄድባቸው ሞቃታማ ቦታዎች ሲያትል ለየት የሚለው ውሃ ዳር አካባቢ ስለሆነ፣ ዝናባማ ስለሆነ፣ ቀዝቃዛ ስለሆነ ለጨዋታም ለተጫዋቾች የማይከብድም ለታዳሚውም የማይከብድ ሁኔታ ነውና፣ ሲያትል እንግዲህ ለአራተኛ ጊዜ ዘንድሮ ልንሄድ እየተዘጋጀን ነው። የሚያስፈልጉትን ቅድመ ሁኔታዎች በሙሉ አጠቃለን ጨርሰናል። ሆቴሎችን የት እንደሆኑ ማስታወቂያዎችን አውጥተናል። እንግዲህ ዛሬ በአሜሪካ ዛሬ እንግዲህ እኛ ጋር ሲመሽ አሜሪካ ሲነጋ ለውድድሩ ላይ መሳተፍ ለሚፈልጉ ቬንደሮች በምግብም በሸቀጣሸቀጥም በበጎ አድራጎት ድርጅትም መሳተፍ ለሚፈልጉ በሙሉ የአፕሊኬሽን ፕሮግራማቸው አፕሊኬሽኑ ዛሬ ማታ ይከፈታል። በዛ በአሜሪካ ሲነጋ ማለት ነው። እንግዲህ ከዚህ የሚመጡ ብዙ አሉ፣ በጎ አድራጎት ተቋማት፣ የንግድ ድርጅቶች፣ ስፖንሰሮች ሆነው የሚመጡ አሉ። እነሱ ሁሉ መሳተፍ ከፈለጉ እንግዲህ በዌብሳይታችን ላይ ገብተው በመመዝገብ ሲያትሉ ተካፋይ መሆን ይችላሉ። በዚህ ክራይቴሪዎችም ካሉ በዚህ መገደል ይችላሉ። ክራይቴሪያ የለውም እንግዲህ ሶስት ሶስት መስፈርቶች ሶስት አይነት ድንኳኖች ነው ያሉት አንደኛው ምግብ የሚሸጥበት ነው አንደኛው ምግብ ነክ ያልሆኑ ሸቀጣሸቀጦች ማለት አልባሳት ባህላዊ ጌጣጌጦች ነገሮች የሚሸጡበት ነው ሶስተኛው ደግሞ የበጎ አድራጎት ድርጅቶች ራሳቸውን ከህዝብ ጋር የሚያስተዋውቁበት አባላትን የሚሰበስቡበት ና ያው እርዳታ ማሰባሰብ የሚችሉበት ሶስት እነኚህ ድንኳኖች ናቸው ከሶስቱ እንግዲህ ሰው በፈለገው በሚመለከተው ብዙ ይሳተፋል ከዚህ የሚመጡ በአብዛኞች ስፖንሰሮች ስለሆኑ በስፖንሰር ደረጃ እነሱ ደግሞ ለየት ያለ ድንኳንና ለየት ያለ ፓኬጅ ነው የሚሰጣቸው። በጣም እናመሰግናለን። አምና የኢትዮጵያ ቀን ሲከበር ልዩ ድምቀት እንደነበረው የተለያዩ ምስሎችንም ስናይ ነበረ። ከጊዜው ማጠር ጋር የተገናኙ ነገሮች እንዳሉ ነው የበለጠ ኢትዮጵያውያን ኮሚኒቲ ትልቁ የሚሰባሰቡበት ራሳቸውን የሚያሳዩበት መድረክ ነው ና ምን ያህል ሰዎች የኢኮኖሚ እንቅስቃሴም ስላለ ምን ያህል ሰዎች ተገኙ፣ ስለ እነዚ የተወሰነ ነገር ነገር የኢትዮጵያ ቀን ከማንኛውም ቀን በላይ የደመቀ ቀን ነው። ለፌዴሬሽኑም ትልቁ ቀን ያ ነው። ብዙ ሕዝብ የሚመጣበት በገቢ ደረጃ ብዙም ገቢ የሚሰበሰብበት፣ ብዙ የሳምንቱን ወጪ ከሞላ ጎደል የሚሸፈንበት የዛ ቀን ነው ማለት ይቻለ። የሜዳ ወጪ አለ፣ የሆቴሎች ወጪ አለ፣ የድንኳን መከራያ፣ የጀኔሬተር፣ የጠረጴዛ፣ የወንበር፣ የዳኛዎች፣ ለተጫዋቾች ውሃ የምታቀርብበት እነኝ እነኝ ሁሉ ወጪዎች ተደማምሮ ብዙ ነው የሚሆነው የፌዴሬሽኑ ወጪ እና የኢትዮጵያ ቀን ያው ዋጋም ከፍ ተብሎ ነው ከሌላው ቀን የሚከፈለው። ምክንያቱም ከሚዘጋጀውም ዝግጅቱ ባህልን ማስተዋወቅ፣ ኢትዮጵያዊነትን የምናንጸባርቅበት ኢትዮጵያውያኖች ኢትዮጵያዊነታቸውን መጥተው የሚደሰቱ የሚያከብሩበት፣ ሌሎች ደግሞ ኢትዮጵያን ወዳጅ የሆኑ ወይም ጓደኛም የውጭ ሀገር ዜጋም ቢሆንም ስለ ኢትዮጵያ ለማሳየት ለማንጸባረቅ የምትጋብዘው የሚመጡት እዛ ፕሮግራም ላይ ያ ቀን ላይ ነው እና ከነበረው አንጻር አትላንታ ላይ በጣም ጥሩ ስኬታማ ነው። የህዝብ ቁጥሩ ምን ያህል ነበር የሚለውን ኤግዛክት ቁጥሩን አላውቀውም ግን፣ ከፋይናንሻል ደረጃ በጣም ሰክሰስፉል ቀን እንደነበረ እሱን አመታዊ ሪፖርት ሲሰጥ ሰምቻለሁ። ምን ያህል የሰው ኃይል ከዚህ በፊት አሁን ዳታ የተሰራ ካለ ብዬ ነው ምን ያህል ሰዎች ኢንቮልቭ ያደርጋሉ እንቅስቃ በእድገታችሁንም በዛው መለካ ስለሚቻል ብዬ ነው። ብዙ ምን ያህል ሰው እንግዲህ የሚለው ብዙ ሰው ነው ኢንቮልቭ የምናደርገ ለምሳሌ ከከተማው ከምንሄድበት ከተማ ራሱ በአብዛኛው ጊዜ እውቅናን ይሰጣል። ያ ሳምንት የኢትዮጵያውያኖች ሳምንት ተብሎ በከተማው ወይ በከንቲባው አዋጅ እንደ ዴክላሬሽን ይወጣና በሰርቲፊኬት ደረጃ ከዚህ ቀን እስከዚህ ቀን የኢትዮጵያውያን ሳምንት ተብሎ ታውጇላል። ያ ደግሞ ትልቅ ነገር ነው። አንድ ሀገር ላይ ሄደን ኢትዮጵያዊነታችንን ማንጸባረቅ፣ ማንነታችንን ማሳየት፣ በዛ ሀገር እውቅና ማግኘትን ትልቁ ነገር ነው። ዋናው የዚህ ስፖርት ፌዴሬሽን አላማ እግር ኳስን በመጠቀም ኢትዮጵያውያኖችን ማሰባሰብ ነው። ስለዚህ ኳሱ እንዳለ ሆኖ፣ በኳሱ ምክንያት ደግሞ ኢትዮጵያኖችን ማሰባሰብ ነው። ኢትዮጵያኖች በተለያየ መንገድ ይሰበሰባሉ። ነገር ግን ያው የምትሰበሰብበት ወይ አንድ አላማ ያለህ ወይ ደግሞ የተወሰነ ግሩፕ የመከፋፈል ምናምን ነገሮች ይኖሩበታል። ይሄኛው ግን ኳስን ምክንያት በማድረግ ከሌላ ነገር ጋር ምንም ሳያያዝ ኢትዮጵያውያኖች ማንም በማንነቱ መጥቶ የሚሰበሰብ በፖለቲካ የተለያየ አቋም ቢኖርህ፣ በሃይማኖት የተለያየ አቋም ቢኖርህ፣ በፈለግከው አይነት ነገር ብትለያይ፣ በኢትዮጵያዊነት ብቻ የምትሰበሰብበት መድረክ ያ ነው። ማንኛውም ሰው የሚፈልገውን መጥቶ የሚያንጸባርቅበት፣ የተለያዩ የፖለቲካ አቋማት መጥተው እዛ ጋር ድንኳን ይዘው መልእክታቸውን ያስተላልፋሉ። የተለያዩ የሃይማኖት ተቋማት መጥተው መልእክታቸውን ያስተላልፋሉ። የንግድ ተቋማት ይመጣሉ። እኛ እንዳልኩት እግር ኳስን ምክንያት አድርገን በመጠቀም ይህንን መድረክ ለኢትዮጵያውያኖች ማሰባሰብ ነው። ከሀገር ውጭ ላለው በተለይ በሰሜን አሜሪካ ለሚገኘው ኢትዮጵያዊ ኢትዮጵያዊነቱን መጥቶ የሚሰባሰብበት እንደ ትልቅ በዓል ነው። በነገራችን ላይ ይሄ ነገር እና ብዙ አሁን አሁን እንዲያውም ወጣቱ እየበዛ ነው የመጣ ያለው። እንዲውም የወጣቶች ድንኳን አለ ለብቻው የሚዘጋጅ ኢንተርቴንመንት ያለበት ሙዚቃ ምናምን ያለበትና የሚገርም ነው። እዛ ሀገር ተወልዶ ያደጉ በቃ እንዲያው መንገድ ላይ ብታያቸው አማርኛ የማይችሉ የሚመስሉ ልጆች በሙሉ የአማርኛ ዘፈኖች ወይም የኢትዮጵያ ዘፈኖች የተለያዩ ቋንቋ ዘፈኖች እኩል እየዘፈኑ እየጨፈሩ ነው እዛ ድንኳን ውስጥ የምታያቸውና ይሄ ደግሞ ለእኛ ደስታና ስኬት ነው ብለን እናምናለን። ምክንያቱም ወጣቶችን ማምጣት ነው የሚቀጥለውን ትውልድ ማሰባሰብ ነው። እግር ኳስን ምክንያት በማድረግ ኢትዮጵያኖች እንዲመጡ የምንለው መፈክር ስኬታማ እየሆነ እያየ ነው ነው ማለት ነው። እግር ኳስ ትልቅ ሰላማዊ ስፖርት ነው፣ ብዙ ኢትዮጵያንን ለማሰባሰብ ትልቅ መድረክ ነው። በተለይ በሰሜን አሜሪካ በርካታ ኢትዮጵያውያን ይኖራሉ። አሁን ስትነግረኝ አንድ ደስ ያለኝ ነገር አዲሱ ትውልድ የራሱን ከሀገር ሲራቅ ብዙ ባህሎች ድብልቅልቅ ያለ ማንነቶች አንዳንድ ሲሰሙ ደስ የማይሉ ነገሮች፣ በእንደዚህ አይነት መድረክ ላይ ማንነቱን ሰው ኢትዮጵያዊነቱን አንድ ላይ ብዙ ወገን እንዳለው ሲያይ፣ ካልቸሩን ባህሉን፣ ሁሉንም ነገሮች እየተማረ ሲያድግ የተሻለ ዜጋ አገሩን የሚጠቅም ዜጋ ዲያስፖራ አገሩን የሚጠቅምበት አንደኛው መንገድ ይሄ ነው ብዬ አስባለሁ። እና በዛ ስፖርት መድረክ ላይ ለሀገራችሁ ለሚ ትልቅ አስተዋጽኦ ለሚረዱ ብዙ ነገሮች፣ ድጋፎች፣ ሻሪቲዎች እንደሚኖሩ ገምታለሁ እና ከዛ ከዛ አንጻር ውጤታማነቱ ምንም ጥያቄ የለውም። ባለፈው ዓመት እንደነገርከኝ ረጅም ዓመት የትልቁ ስኬት መጓዙ ከብዙ ፈተናዎች ጋር እዚህ ጋር መቀጠላችሁ ትልቅ ስኬት ነው ብዬ አምናለሁ። በየዓመቱ ደግሞ ትልልቅ ስራ የሰሩ ሰዎችን ማክበር ጥሩ ነገር ነው። አምና እንዴት ነበረ ብዬ ልጠይቀና ዘንድሮ እነማን ነው የምታከብሩት? ያው ሁሉም ኢትዮጵያ የሚገናኙበት መድረክ ቢኖርም በስፖርቱ ደግሞ አስተዋጽኦ አድርገዋል ተብሎ የሚገመቱ ሰዎች ሽልማት እናመሰግናለን ይባላሉ። እንዴት እንደነበረ ካምናው እንጀምር? የአምናው ላይ እንግዲህ እንደ አጋጣሚ ሆኖ ያው ቪዛ ባለማግኘት የክብር እንግዳዎቻችን አልመጡም። ግን ምንድነው ተገኙም አልተገኙም እነ ክብር እንግዳዎች በስፖርቱ ላይ ላደረጉት አስተዋጽኦ የሚገባቸው እውቅና ይሰጣል። የክብር እንግዳነታቸው ይነገራል፣ ለመጽሔት በታሪክ ይቀመጣል። ከዛም በኋላ ባሉበት እውቅናው ይሰጣቸዋል። በክብር እንግዳነት ሲመረጡ ህይወትን የሚቀይር ነገር ወይም ትልቅ ሽልማት ሆኖ ሳይሆን ነገር ግን ፌዴሬሽኑ በአቅሙ እንደ ምስጋና የሚሰጥ ድጋፍ አለ፣ ያንን ያደርጋል። ስለዚህ አንድ ሰው ተመርጦ ቢመጣ ለእኛም ድምቀት፣ ለዛም ሰውም ደስታ ነው። ሆኖም ግን ያው በተለያዩ ችግር ቪዛን ለማግኘት ከባድ ይሆናል። በአብዛኛዎቹ የኑሮ አቅማቸው አነስተኛ ነው። ብዙ ድሮ ስፖርተኛዎቹ ይሄን ያህል ብለው የሚያስይዙት የሚያሳዩት ንብረት የላቸውም እና ኤምባሲ ሲገቡ ያለው ችግር ሄደው የሚቀሩ አይነት ስሜትን ስለሚሰማ በአብዛኛዎቹ ቪዛ እየተከለከሉ ወደኋላ ቀርተዋል። ግን እንግዲህ ዘንድሮ ሁለት የክብር እንግዳዎችን ተጋብዘናል። እሺ፣ ወደ እንግዶቹ ከመሄዳችን በፊት አቶ ያሬድ አሁን እንደዚህ አይነት ነገሮች ይሄ ትልቅ መድረክ ነው። ትልልቅ ኢትዮጵያውያን ናቸው በሰሩት ታሪክ እውቅና መሰጠት አሁን ዓለም ወደ አንድ መንደርነት ተለውጣለች። ያለው የኢኮኖሚ እንቅስቃሴ አንዱ ወደ አንዱ ቦታ እየሄደ ማለት አንዳንድ ሰው ሁሌ ተመሳሳይ አይነት ስሜቶች አይደሉም ያሉት አንዳንደኝ እዛ መኖር የሚፈልግ ሰው እንዳለ ሆኖ ተመላልሰው ብዙ ነገሮችን ማድረግ የሚፈልግ ሰው የበዛበት ጊዜ ነው ብዬ ነው ማምነው። እናንተ እንደ ተቋም አቅም መፍጠር አትችሉም ይህን ነገር፣ ምክንያቱም በጣም ቀላል ነገር መሆን አለበት ብዬ ስለማምን፣ ኢትዮጵያን መከበር ያለባቸው ቦታ ላይ ሄደው መምጣት አለባቸው። ይገባኛል፣ ቻሌንጆች እንዳሉ ግን ይገባናል እኛ ይሄ ቀላል ነገር ስለሆነ ልጆ ታላላቆቹ ካረጉት አስተዋጽኦ አንጻር በትልቅም ነገር መታየት አለበት ስለም ስለማላምን ነው። ይገባኛል ቢሮክራሲው። ከዛ አንጻር እንደ ፌዴሬሽን መፍትሄ ምንድን ነው የምታዘጋጁት እንደዚህ አይነት ነገር ሲቀጥል፣ ይህን ነገር ለማስወገድ፣ እንዳልኩ በተደጋጋሚ የቪዛና ለማግኘት ችግር እየገጠመ ስለመጣ እንግዲህ ባለፈው አመት እኔ የመጀመሪያ ጊዜ ነው በዚህ ቢሮ ላይ ስሰራ በህዝብ ግንኙነት ክፍል የመጀመሪያ አመት ነበር። የመጀመሪያ ነገር ያደረግኩት ካወጧቸው ሊስቶች ውስጥ አንዱ የአሜሪካ ኤምባሲ ኮንታክት ማድረግ ነው እና ስለ እኛ ማንነት ማሳወቅ የምንጠራቸው ሰዎች ምን አይነት እንደሆኑ፣ የህይወት ታሪካቸው፣ ባክግራውንዳቸው፣ ለምን እንደምንጠራቸው፣ ያሉበት የኑሮ አቋም ደረጃ እነኝንም በሙሉ በማስረዳት ኮሚኒኬሽን ፈጥረን ከእነሱ ጋር ብዙ ነገርን ተጻጽፈን ተነጋግረን፣ ሆኖም ግን እነኛ ሰዎች ሲገቡ የተነጋገርከውና የሚያገኘው ሰው አንዳንድ ጊዜ ይዘህ የምትገባውንም ወረቀት ያለማየት አለ። እንዲያው ከክብር ደረጃ እንኳን ይዘ የገባውን ወረቀት አይቶ አይቻልም ብሎ ቢመልስ እንኳን አንድ ነገር ነው። ዝም ብሎ አይቶ ሰውን አይቻልም ብሎ መመለስ እኔ ምንም አሁንም ሊገባኝ አይችልም። ግን እኛ በተቻለ መጠን እዛ ያሉትን ከንቲባዎችም ወይም የህዝብ ተወካዮች ካለው ጋር ከኤምባሲ ጋር እንዲተባበሩ አሁንም ቢሆን እየሰራ ነው። የክብር እንግዳዎቻችን እንዲመጡልን እንዳልኩ በአብዛኛው መጥቶ የመቅረት ፍላጎት የላቸውም። ነገር ግን እዛ ውድድር ላይ መጥተው ላደረጉት አስተዋጽኦ በህዝብ ፊት የሚገባቸውን ክብር ብንሰጣቸው ለእኛም ትልቅ ደስታ ነው፣ ለውድድሩም ድምቀት ነው። ለነኚህም ሰዎች ደግሞ በቃ የለፉበት የደከሙበት በህይወት ዘመናቸው ባሉበት ይህንን ነገር ማየትን የመሰለ ነገር የለም በህይወታቸው ላይ። እንደኔ እንደኔ እነኝህ ሰዎች እዛ ቦታ ቢመጡ ደስታን ይሰጣል እ እድሜንም ያራዝማል። ምክንያቱም ሰው በህይወት እያለ ካልተመሰገነ ከሞተ በኋላ እንዲነበር ብለህ ብትለው ለዛ ሰው ምንም የሚጠቅመው ነገር የለም። ግን በህይወት እያሉ ማንነታቸው ታውቆ በታሪክ ላይ ተጽፈው ተቀምጠው ከዛ ባሻገር ደግሞ በህዝብ ፊት ቀርበው እንደዚህ ነበሩ ተብሎ ቢመሰገኑ ደስ ይላል። እንዳልኩት ለሁሉም ድምቀት ነው፣ ለእኛ ለውድድር ድምቀት ነው። እኚህ የክብር እንግዳ ላደረጉት አስተዋጽኦ ተጋብዘው መጥተዋል ብሎ መናገር ድምቀት ነው፣ ለሚመጣውም ስፖርተኛ ትልቅ ደስታ ነው። እና በዛ ረገድ ሙሉ ለሙሉ አልተሳካልንም፣ ግን አልተሳካም ብለን አልተውነውም። አሁንም እየተነጋገር ነው፣ እየተጻጻፍን ነው። ዘንድሮ ከሚመጡት አንዱ ቪዛ እንዳላቸው ሰምተናል። ሁለተኛው የክብር ተጋባዥ ደግሞ በቅርቡ ኤምባሲ ይገባሉ። እንግዲህ ይሳካል ብለን ተስፋ እናደርጋለን። አቶ ያሬድ እንደዚህ አይነት ነገሮች ከአንደኛው ትምህርት አግኝቶ የተሻለ ነገር እንደምትሰሩ እምነት አለኝ። እኔም ቢከበሩ በቦታው ላይ እንዳልከው ስሜቱ ትልቅ ስለሆነ የበለጠ ደግሞ በእናንተ ስራ፣ ጠንካራ ስራ ነገሮች ይስተካከላሉ ብለን እንገምታለን። እንዲቀናቸው እኛም እንመኛለን። የዘንድሮ እንግዶች አምና የነበሩት ያው በዚህ መልኩ ገልጸናቸዋል። የዘንድሮ እንግዶች የኢትዮጵያ እግር ኳስ ላይ ትልልቅ አስተዋጽኦ ያደረጉ ሁለት እንግዶችን ጋብዛቸዋል። እነማን ናቸው የሚሉትን ለተመልካቾች። እሺ ዘንድሮ እንግዲህ እንዳል እንደጠቀስከው ሁለት ክብር እንግዳዎችን ጋብዘናል። አንደኛ የመጀመሪያ ክብር እንግዳ አቶ ካሳሁን ገብረ ህይወት። እንግዲህ አቶ ካሳሁን ገብረ ህይወት ለብዙ የተለያዩ ክለቦች ተጫውተዋል። ዳኛው ለሚባል ክለብ ተጫውተዋል። ለብሔራዊ ቡድን ተጫውተዋል። ግን በአብዛኛው የሚታወቁት ለኦሜድላ ስፖርት ቡድን የተጫወቱበት ነው እና የእሳቸው ስም በአብዛኛው ጊዜ ተያይዞ የሚሄደው ከኦሜድላ ስፖርት ቡድን ጋር በመጫወታቸው ነው። ሁለተኛው የክብር እንግዳችን አቶ ዘነበ አርጋው ወይም ቮልቮ በመባል የሚታወቀው ነው። እሳቸውም እንደዚሁ ለንብ ወይም ለአየር ኃይል ተጫውተዋል። ወደፊት ለሚባል ቡድን ተጫውተዋል። እነህ እንግዲህ ያው ታሪካቸው ይሄ ነው መዘገብ ያለበት እንጂ አሁን እነኝን ቡድኖች የሌሉም ስማቸውም የተረሳ ስለሆነ በእንደዚህ አጋጣሚ ካልተነሳ በስተቀር አይታወቅም። ግን አቶ ዘነበ በአብዛኛው የሚታወቁት ለመድን በመጫወታቸው ነው። ትልቁ ስማቸው አብሮ የሚነሳው ከዛ ጋር ነው። ለናሽናል ቲማችንም ተጫውቷልና፣ እንግዲህ እነኝህ ሁለቱ ናቸው ዘንድሮ የክብር እንግዳዎቻችን። በጣም እናመሰግናለን አቶ ያሬድ። ዘንድሮም የተሳካ ውድድር እንዲሆንላችሁ እንመኛለን። ተመልካቾች ያው በየአመቱ የሚካሄደውን ፌስቲቫል አስመልክተው አቶ ያሬድ የህዝብ ግንኙነት ባለሙያ አዳዲስ ነገሮች ምን አሉ የሚሉትን ለማስታወቅ ነው ወደ ስቱዲያችን የጋበዝ ነው። በአሁኑ አመት የተሳካ ውድድር እንዲኖራችሁ መኛለው። ትልልቅ ድርጅቶች የሚደግፏችሁን፣ እንዲሁም ደግሞ አጠቃላይ ኢትዮጵያ ኮሚኒቲ ጥሪ የምታቀርበው የምታመሰግናቸው አካላቶች ካሉ በዚህ አጋጣሚ ዘንድሮ ዩኒክ በየአመቱ አዳዲስ ነገሮች ትጨማመራላችሁና የተዘጋጃችሁበትም ነገር ካለ በዚሁ ይፋ አድርገን መጨረስ እንችላል። እሺ በድጋሚ እንግዲህ እጅግ አድርጌ አመሰግናለሁ። አብያንተንም ባላገሩ ስፖርትንም አመሰግናለሁ። ያው አመት ጠብቀንም ቢሆን እንደገና ተጋብዘናል። ስለዚህ ለምትሰጡን መድረክ፣ የአየር ሰዓት እጅግ አድርጌ አመሰግናለሁ። ይህንን ይንን ካልኩ በኋላ ባለፈው አመት ለውድድራችን መሳካት ትልቅ አስተዋጽኦ ያደረጉ ከኢትዮጵያ የመጡ ብዙ ሪል ስቴቶች ናቸው እና ዘንድሮም እነኚሁ እንዲመጡ ከአሁኑ አስቀድመን ግብዣችንን እናስተላልፋለን። ከዛ በተጨማሪ ተጫዋቾቻችን እንግዲህ የአርባ ሁለተኛውን አመት ለማድመቅ ሁሉም ቡድኖች በየአቅማቸው እየተዘጋጁ ነው። ተጫዋቾቻችን በአልባሳት የሚተባበረን የሚያደምቀን የዋናው ስፖርት ነው። ይህን ደግሞ እኛም መልሶ የመደገፍ የሀገር በቀልን ተቋም መደገፍ ስለሆነ ዋናው ስፖርት ደግሞ ለኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ብዙ አስተዋጽኦችን በአልባሳት ዙሪያ ብዙ አስተዋጽኦችን እያደረገልን የሚገኝ ተቋም ነው። ስለዚህ እነኝ እነኝን እጅግ አድርጌ አመሰግናለሁ። ዘንድሮ በሲያትል ከተማ ላይ መሳተፍ የሚፈልጉ በስፖንሰር ደረጃም እንደዚሁም በንግድ ያላቸውን ምርቶችንም ለማስታወቅ መሳተፍ የሚፈልጉ በድረ ገጻችን በwww ኢኤስኤፍኤንኤ ኦርግ ላይ ቢጎበኙን ሁላችንም ማግኘት ይችላሉ የአስተዳደር ክፍሉን ከፕሬዚዳንቱ ጀምሮ እስከ ታችኔ ድረስ ያለ ነውን በሙሉ ማግኘት ይችላሉ በሚፈልጉት ዲፓርትመንት እና እንግዲህ መምጣት ለምትፈልጉ ሲያትል ከተማ ለአርባ ሁለተኛው አመት ኑ ብለን እንጋብዛለን ባላገሩም ስፖርት እዛው ላይ መታችሁ ብትዘግቡ ደስ ይለናል እኛ ብቻ ፎቶ ከምንልክ እናንተ ራሳችሁ መታችሁ ፎቶ አንስታችሁ ብትገኙ ደስ ይለናል ይህን ነው ማለት እንፈልገው አመሰግናለን እሺ በጣም እናመሰግናለን አቶ ያሬድ ሰሜን አሜሪካ የስፖርት ፌዴሬሽን ህዝብ ግንኙነት ኃላፊ ናቸው። በጣም ነው የምናመሰግነው። ኢትዮጵያን የሚሰባሰቡበት ትልቅ የእግር ኳስ ውድድር ነው፣ መድረክ ነው፣ የኢትዮጵያ ቀን አለ። በተጨማሪ ታላላቅ የኢትዮጵያ የቀድሞ ተጫዋቾች፣ አዳዲስ ወጣቶች አንድ ላይ ሆነው ከአዲሱ ትውልድ ጋር በሰሜን አሜሪካ ልዩ የሆነ ቀን የሚያሳልፉበት ነው። እንደዚህ አይነት መድረኮችን እኛ እናበረታታለን። ወደፊትም እንዲቀጥሉ፣ በአውሮፓም፣ በአውስትራሊያ ባለፈውም በጣም ጥሩ መድረክ ነበረ እንዲቀጥሉ እንመኛለን። ኢትዮጵያን በመላው ዓለም ያለ ነው። በአንድ መድረክ ላይ እየተገናኘን ቤተሰባዊነታችን እንድናጠናከር እንደባለ ሀገሩ ሜዳ ጠሪ እናቀርባለን። የተሳካ ውድድር እንመኛለን። በሚቀጥለው ሳምንት በሌላ እንግዳ እንገናኛለን። ተመልካቾች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤና ይስጥልኝ።